ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ነገ የምንጀምረው መስከረም የምንዘረጋውም የናቹራል ጋስ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። እንዲህ ባለው ውሸት ወደ ስልጣን የመጡት በዚሁ ውሸት ስምንተኛው መስከረም ላይ የደረሱት አብይ አህመድና የዕብለት ደቀ መዝሙሮቻቸው የነዳጅና ጋዝ ሐሰቶቻቸውን ቀጥለውበታል። እኔ የማዝነው ዛሬ ስለ ዋሸኝ ሳይሆን ነገ ላምንህ ባለመቻሌ ነው የሚለውን የጎረቤት ኬንያውያን አባባል ሊማሩበት ያልወደዱት የብልጽግና ምዕመናን ከሰባት ዓመታት በፊት ነዳጅ ተገኘ ብለው ያስጨፈሩት ጠቅላይ ሚኒስትራችሁ ዘንድሮም ነዳጅና ጋዝ ይዤ ቀርብ ያለው ሲሉ እንዴት ትንሽ አትጠረጥሯቸውም የሚለውን ጥያቄ መስማት አይፈልጉም። ሳያዛንፉና ሳይሰንፉ የሚዋሹትን መሪህን እንዴት አመንካቸው ለሚል ጥያቄ እውነትን በኪስና በከር ስለለወጠ ሁሉ ከባድ ጥያቄ ነው። እንዲያም ሆኖ ዐቢይ ውሸትን የመግዣ መሳሪያ፣ የምዕመናቸው ማደናገሪያ አድርገውት ትናንትም የሐሰት ድርድሮችን ሲያቀርቡ በማጨብጨብ አጋርነቱን ሲገልጽ ታይቷል። በዚህ ዝግጅት የምናቀርበው መረጃ ህዝብ በመሪው በተደጋጋሚ ከሚነገረው ሐሰተኛ መረጃና የውሸት ሪፖርት ይጠበቅ ዘንድ ለመተባበር ባለማኳኋን የተሰናዳ ነው። የኢትዮጵያ ህዝብ ከአብይ አህመድና ደጋፊዎቻቸው አንዳቸው እውነት እሰማለሁ ብሎ የሚጠብቅ ሳይሆን ሊናገሩ ቴሌቪዥን ላይ ሲመጡበት የሚዘጋና ቻናል የሚቀይር መሆኑ ቢታወቅም ቢያንስ ግን ዛሬም ግር ለሚላቸው ስለ አገራቸው በጎ ዜና መስማት ከመናፈቃቸው የተነሳ ሆኖስ ቢሆን ብለው ለሚያስቡ ወገኖች ትክክለኛውን መረጃ ለማቅረብ ይህንን ጥንቅር አሰናድተናል። በእርግጥ አብይ አስመረቅሁ ያሉት ምንድን ነው? ስለምንስ ነዳጅን ወይም ክሩድ ኦይልንና የተፈጥሮ ጋዝን ወይም ናቹራል ጋዝን ማምታታት አትፈለጉ? በትክክል ጠቅላይ ሚኒስትሩ በሐሙስ እለቱ መድረክ ካሉት ውስጥ እውነተኛው የቱ ነው? በዚህ ፕሮጀክት ስራ ላይ የተሰማራ የቻይናው ድርጅት ከጠቅላይ ሚኒስትር አብይ ጋር ያለው ያልተሰማ ግንኙነት ምንድን ነው? ፖሊ ጂሲኤል የተሰኘው ድርጅት ይህንን ፕሮጀክት ለመውሰድ እንዴት ተመረጠ? ድርጅቱና ታከለ ዑማ የነበራቸው ግንኙነትስ ምንድን ነበር? ለመሆኑ ግን ለዚህ ድርጅት ምን ያህል ተከፈለ? እነዚህን ጥያቄዎች በዝርዝር ለመመልከት ከጠቅላይ ሚኒስትሩ ውሸቶች እንጀምራለን። ህዳሴን ስናስመርቅ ህዳሴ ተመርቋል ሌሎች ከፍ ከፍ ያሉ ፕሮጀክቶች ሜጋ ሜጋ ፕሮጀክቶች እስከ 30 ቢሊዮን ዳላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ ይመሰላቸዋል ሰዎች እንዲያ ይመሰላቸው ለምን ይመስልዎታል? ደጋግመው ስለዋሹ አከታትለውም ስለቀጠፉ አይደለምን? ውሸት አባቱ ማነው ቢባል አብይ ተብሎ በሚነገርበት በዚህ ዲጂታል ዘመን በሁለት ደቂቃ ግማሽ ደርዘን እብለት የሚቀጥፉ ስለሆኑ አይመስልዎትምን የሚለው ሐሳብ ትክክለኛ መሞገቻ ነበር። ገዳይነትንም፣ ጦረኛነትንም፣ ሌባነትንም፣ ውሸታምነትንም ፖሊሲና መንግስታዊ አቋም እንዲሁም አቅም ያደረጉት እሳቸው፣ ግን ስማቸውንም ለሌሎች ሰጥተው ሌሎችን ውሸታም ይላሉ። ተክተው የሚተቹ፣ ተክተው የሚዋሹ ደግሞ ያስፈልጋሉ። በቅልጥፍና ይዋሹ። ለአንዱ ውሸታቸው ይቅርታ ጠይቀው የሚያውቁ አፍ ያመልጦት ነው አፉ በሉኝ ለማለት እንኳን ያልደፈሩ ሌላው ቀርቶ በዚሁ ዘርፍ ላይ ነዳጅ አገኘን ብለው በአደባባይ የቀጠፉ ሰው ሌሎችን ውሸታም ሲሉ አንደበታቸው እንዴት ታዘዘላቸው የሚለው ጥያቄ መልሱ አንደበታቸው መዋሸት ስራው ነውና አመላቸውም እንዲሁ አብሮ አደጋቸው ስለሆነ ነው የሚል ይሆናል ከባለፈው ሰኔ መጨረሻ እስከ ትናንት ማምሻ ድረስ ስለ የተፈጥሮ ጋዝና ህዳሴ ግድብ ብቻ የዋሹትን ተከትለን እንመልከት ጳጉሜ 4 2017 ዓም የተመረቀው የህዳሴ ግድብ 5250 ሜጋዋት የሚያመነጭ መሆኑንና ይህም መጠናቀቁን ሲናገሩ እንደነበር አይዘነጋም ይሁን እንጂ ኢትዮ ፎረም በዚህ በምስሉ ላይ የሚታየውንና ከዚያም ከስፍራው የተገኘውን መረጃ ዋቢ በማድረግ ግድቡ እያመነጭ ያለው 2358 ሜጋዋት እንደሆነ ጠቅላይ ሚኒስትሩና የብልጽግና የሚዲያ ብሪጌድ የሚናገረው ነገር ውሸት እንደሆነ መዘገቡ አይዘነጋም። ውሸትን መዋሸት እንጂ ተጠንቅቆ እንኳን መድገም የማይችሉት ጠቅላይ ሚኒስትር አብይ ግን ትናንት በሶማሌ ክልል ባደረጉት ንግግር የተፈጥሮ ጋዝ ፕሮጀክቱ የሚያመርተው አንድ ሺህ ሜጋዋት ኃይል መሆኑን ጠቅሰው ይህም የህዳሴ ግድብን ግማሽ ያህል ነው በማለት ግድቡ የሚያመነጨው 2300 ገደማ መሆኑን በተዘዋዋሪ ጠቁመዋል። ዛሬ በዚህ ስፍራ አንድ ሺህ ሜጋዋት ኢነርጂ የሚያመርት በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። የጋዝ ፕሮጀክቱ የሚያመርተው የኃይል መጠን 1000 ሜጋዋት ከሆነና ይህም የህዳሴ ግድብ ግማሽ ከሆነ ግድቡ እያመረተ ያለው 5250 ሜጋዋት ሳይሆን 2358 ነው ማለት ነው። ይህም አንድ ወር ሳይሞላቸው በአንድ ጉዳይ ላይ የዋሹት ሌላ ግዙፍ እብለት ነው። እንዲም ሆኖ ውሸታቸው በዚህም ይበቃና የሚያልቅ አይደለም። ትናንት በብዙ ጩኸትና ውሸት አጅቦ ያስመረቁት የጋዝ ፕሮጀክት በፍጹም አንድ ሺ ሜጋዋት የሚያመርት አይደለም። ለዚህ እማኝ የሚሆነን ይህን በምስሉ ላይ የሚታየውንና ከማዕድን ሚኒስቴር የተገኘውን መረጃ እንመልከት። ይህ መረጃ በካሉብና ሂላላ ቦታዎች ሶስት ደረጃዎችን የሚከተል የጋዝ ልማት ስራ እንደሚከናወን ይገልጻል። በመጀመሪያው ዙር ማለትም ትናንት በተመረቀውና በዚህ ጠቅላይ ሚኒስትሩ ንግግር በሚያደርጉበት አትሮኖስ ላይ ፌዛንድ ተብሎ በተጻፈበት ፕሮጀክት በቀን 200 ሺህ ሜትር ኪዩቢክ የተፈጥሮ ጋዝ የሚመረት ሲሆን ይህ የጋዝ መጠን ወደ ኢነርጂ ሲቀየር 83 ሜጋዋት ብቻ ነው። ይህ በባለሙያዎቹ ሲቀየር የሚመጣው ትክክለኛ አሃዝ ነው። 83 ሜጋዋት አንድ ሺ ሜጋዋት ሆኖ የሚነበበው ግን በአብይ አእምሮ ውስጥ ብቻ ይሆናል። ይህ የጋዝ ፕሮጀክት አንድ ሺ ሜጋዋት ያመነጫል ብለው ሲናገሩ ገናሌ ዳዋ ተከዜ፣ ግልገል ጊቢ አንድና ግልገል ጊቢ ሁለት ተደምረው የማይደርሱበት ኃይል ያመነጫል እያሉ መሆኑን እንኳ ልብ ያሉት አይመስልም። ወይም ከአስር የኢትዮጵያ ግድቦች በላይ የሆነ ኃይል ማመንጫ አለን እያሉ ነው ብሎ የሚታዘብ ሰው ይኖራልን ብለው አልገመቱም። እናም ሰማኒያ ሶስት ሜጋዋት እንዳመነጭ የተደረገው ፕሮጀክት አንድ ሺ ነው ብለው ቀጠፉ። ይኸው ከማዕድን ሚኒስቴር የተገኘው መረጃ እንደሚያመለክተው ግን 7 ሚሊዮን ዶላር የወጣበት በዚህ ሰማኒያ ሶስት ሜጋዋት በሚያመነጨው የመጀመሪያ ስራ ላይ ሲሆን በቀጣይ ሁለተኛውንና ሶስተኛዎች ከተሰሩ ግን ጠቅላይ ሚኒስትሩ ከጠቀሱትን በላይ የሆነ የኃይል መጠን ሊመረት ይችላል። ሰማንያ ሦስትን አንድ ሺህ ብለው የተናገሩት አብይ ግን በዚህ አይበቃቸውም። ባሳለፍኑ ሰኔ ፓርላማው ለስራ ሳይመለስ የተፈጥሮ ጋዝ ለሽያጭ እናቀርባለን ብለው የተናገሩትን በሌላ መልኩ የተባለ አስመስለው ይዋሻሉ። ሰኔ የመጨረሻ ሳምንት ላይ የተናገሩት የተፈጥሮ ጋዝ ለገበያ እንደሚቀርብ ነበር። ትናንት ደግሞ ፓርላማው ከመከፈቱ በፊት የጋዝ ፕሮጀክቱ ይጠናቀቃል ነው ያልኩት ብለው ራሳቸው የተናገሩትን ይዋሻሉ። ለንጽጽር እንድመቸን ሁለቱን አብዮች በተከታታይ እንመልከታቸው። ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች የጋዝ ፕሮጀክት አጠናቀን ለገበያ እናውላለን በሚለውና የጋዝ ፕሮጀክታችን ተጠናቆ እንገናኛለን በሚሉት ንግግሮች መካከል አማርኛን ለሚሰማ ሁሉ ግልጽ ያሉ ልዩነቶች ይታያሉ እንዲያም ሆኖ ለበለጠ መገንዘብ ይረዳን ዘንድ በዚህ በምስሉ ላይ ያለውን መረጃ ዋቢና አድርግ። ጠቅላይ ሚኒስትሩ ባሳለፍነው ሰኔ ኩባንያው ሳይዘጋጅ የመንግስት የሥራ ኃላፊዎችም ሳያውቁ በፓርላማው ፊት ቀርበው ቀን ቆርጠው ጋዝ ሸጬ እጠብቃችኋለሁ ማለታቸውን ተከትሎ ሩጫ ላይ የከረሙት የማዕድን ሚኒስቴር ባልደረቦችና ፖሊ ጂሲኤል የተሰኘው ኩባንያ ያላለቀ ስራ ማቅረባቸው ታውቋል። የማዕድን ሚኒስቴር ሰዎች እንደሚሉት በተፈጥሮ ጋዝ ፍለጋ ስራ ላይ የሚሰማሩ ኩባንያዎች አንድን ጋዝ ካገኙ በኋላ እነሱ ያንን ያገኙትን ጋዝ ወደ ፈሳሽነት ቀይሮ ለተጠቃሚ የሚያዘጋጅ ወይም ወደ ሊኩፋይድ ናቹራል ጋዝነት ኤልኤንጂ የሚለውጥ ሌላ ማጣሪያ ያስፈልጋቸዋል። ለዚህ ደግሞ ራሳቸውን የቻሉ ለዚህ ስራ ተብሎ የተዘጋጁ ቦቴ መኪናዎች ያስፈልጋሉ። ከፓርላማው የስራ ዘመን መጀመር በፊት የተፈጥሮ ጋዝ መሸጥ እንጀምራለን ብለው የተናገሩ ጠቅላይ ሚኒስትሩ ግን እንደምንም ተብሎ የሚመረቅ ነገር መኖር አለበት ብለው አጣደፉ። ይሁን እንጂ ባለሙያዎቹ የተፈጥሮ ጋዙ ከወጣ በኋላ ወደ ጥቅም የሚቀየርበት ማሽንም ሆነ የሚያጓጉዝ ቦቴ የለንም አሉ። ሁለቱንም ለማከናወን ገንዘብ ቸገረም ተባለ። ከዚያም ቢያንስ ቦቴዎቹ በፍጥነት ይገዙ ብለው መመሪያ ሰጡ። እናም ያገለገለ እቃ ከሚሸጡ የምስራቅ አውሮፓ ድርጅቶች ሰባት ቦቴዎች ተገዙ። ጋዙን ለጥቅምነት የሚያውለው መሰረተ ልማት ግን ሳይደርስ ቀረ። እናም የሚሸጥ ጋዝ ይቅርና ተጣርቶ የሚያሰራ ማሽን ሳይኖር ተመረቀ ተባለ። ስለ ማጣሪያ ማሽኑ አለመዘጋጀት ምንም ያላነሱት ዐቢይም ስለ ቦቴዎቹ ሲናገሩ ለዚህ ጋዝ የመጡ ናቸው ብለዋል። ከዚህ ከፊት ለፊት የምታያቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። ከየት መጡ፣ ስንት አስወጡ የሚለውን ነገር የማያነሱት ጠቅላይ ሚኒስትሩ መኪኖቹ ጋዝ የማጓጓዝ ሚና እንዳላቸው ግን ተናግረዋል። እናም ልክ የህዳሴ ግድብ 5250 ሜጋዋት የሚያመነጭ ሆኖ አለቀ ብለው እንዳስመረቁት ሁሉ የትናንቱ የተፈጥሮ ጋዝ ማውጫም ማሰራጫ ኤልኤንጂ ጣቢያ ሳይኖረው እንዳለቀ አድርገው ተናግረዋል። ይህኛውም ሌላ የአብይ ውሸት ነው። አንድ ሌላ ቅጥፈትን ጨምርና ይህንን ስራ አከናወነ ወደተባለው የቻይና ኩባንያና የብልጽግና ቅሌቶች እንለፍ። አሜሪካ መንግስት የውጭ ጉዳይ ቢሮ ያወጣውን መረጃ ዋቢ በማድረግ ቀደም ሲል በሰራነው ጥንቅር ኢትዮጵያ ለኢንቨስትመንት የማትመች ጦርነት የሚካሄድባት የመንግስት ዝርፊያ ያየለባት፣ ቃል አባይ አገዛዝ ያለባት መሆኗን መገለጹን መጠቆማችን አይዘነቀም። በአጭሩ ኢትዮጵያ ለኢንቨስትመንት የማትመች ቀጋ መሆኗን የዓለም ቁንጮ የውጭ ጉዳይ መስሪያ ቤት የሆነው ስቴት ዲፓርትመንት ገልጿል። ይህ ሪፖርት ወጥቶ ገና ሶስት ቀን እንኳን ሳይሆነው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 ከጦርነትና መፈናቀል ጋር ከግድያና ከእልቂት ጋር በየቀኑ ስሟ የምትነሳን እንኳን የውጭ ባለሀብቶች የራሷም ልጆች ጥሪታቸውን ይዘው የሚሸሿትን በ36 ገጽ ሪፖርት ለኢንቨስትመንት የማትሆን ተብላ በአሜሪካ የተፈረጀችውን አገር ድፍን አለም ለኢንቨስትመንት የምትመችነች አላት ብለው መዋሸታቸው ሳይበቃ ድፍን የኢትዮጵያን ህዝብ በተለመደው ዘለፋቸው ያልነቃ አይኑን ያልገለጠ ወዘተ ይሉታል ይህንን እዚህ ጋር ገታ አድርገን ወደ ኩባንያው እንመለስ ፕሮጀክቱን እየሰራ ወዳለው ወደ ፖሊ ጂሲኤል ድርጅት አብይ በመድረኩ ላይ ስላመሰገኑት፣ ከጠቅላይ ሚኒስትሩ ጋር እራት ስለበላው፣ ከታከለ ዑማ ጋር ስለተጣላው፣ ከኢትዮጵያ ስለተባረረው፣ የዩሮ ቦንድ ዕዳ ወደ ኢትዮጵያ ስለመለሰው ስለዚህ ኩባንያ ጥቂት እንበል። የዚህ ፕሮጀክት መከናወን እውን እንዲሆን ለረዳን የቻይና ጂሲኤል ኩባንያ ቸርማን ሰራተኞች ነገሩ የሚጀምረው አብይ ወደ ስልጣን በመጡ በአርባ አንደኛው ቀን በቤተ መንግስት አምስት ሚሊዮን ብር የሚከፈልበት እራት የደገሱ እለት ነው። የድግሱ ዓላማ ለቤተ መንግስታቸው ማሳደሻ የሚሆን ገንዘብ መሰብሰብን ታሳቢ ያደረገ ነበር። በዚህ በምስሉ ላይ የሚታየው የዚያ ድግስ መጥሪያ አምስት ሚሊዮን ብሩን የከፈሉ ሰዎች በፕሮጀክቱ መስመር ላይ ስማቸው እንደሚጻፍ ከጠቅላይ ሚኒስትሩ ጋር እራት የበሉ በሚል መጽሐፍ ውስጥም ስማቸው እንደሚካተትና ከእሳቸው ጋር ፎቶ የመነሳት ዕድል እንደሚኖራቸው ተነግሮ ነበር። ነገሩ የአገርን መሪ ይቅርና አንድን የንግድ ድርጅት ስራ አስኪያጅን እንኳን የማይመጥን ቢሆንም ጠቅላይ ሚኒስትር አብይ ይህንን ጥሪ አቅርበው እንደ ንጉሱ ጥላውን ያሉ የወቅቱ ተላላኪዎቻቸውንም እያስደወሉ ባለሀብቶችን ገንዘብ እንዲያዋጡ አስደረጉ። እነዚያ ባለሀብቶች በተባለው መጽሐፍ ውስጥ መካተታቸውም ሆነ በፕሮጀክቱ ላይ ስማቸው መጻፉ የውሃ ሽታ ሆኖ ቢቀርም በዚያ እራት ላይ ከተሳተፉት አካላት መካከል የቻይናው ፖሊ ጂሲኤል አንዱ ብቻ ሳይሆን ዋናው ነበር። 30 ሚሊዮን ብር ከፍሎ ተቀላቀለ። በዚያን ወቅት በሶማሌ ክልል የተፈጥሮ ጋዝና ነዳጅ ይፈልጋለሁ ብሎ ውል ከገባ አምስት ዓመቱ ነበር። ይሁን እንጂ ከኃይለማርያም ደሳለኝ መንግስት ጋር በገባው ውል መሠረት ስራውን አልፈጽምም ብሎ ውዝግብ ውስጥ ገብቷል። እናም አዲሱ ጠቅላይ ሚኒስትር የድግስ ጥሪ ሲያቀርቡ ሊያባብል 30 ሚሊዮን ብሩን ከፍሎ ቤተ መንግስት ገባ። ይህ ከሆነ አንድ ወር ባልሞላ ጊዜ ውስጥም ነዳጅ አግኝተናል የሚል ሰበር ዜና አስነግረው ቀጠፉ። ያንን የውሸት ዜና ያስነገሩትም ከዚሁ ኩባንያ ጋር ሆነው ነው። እንዳም ሆኖ ድርጅቱ ከእሳቸው ያላነሰ አታላይና ዋሾ ነበርና የተባለውን ስራ አልሰራም፣ ሚዲያ ላይ ሌላ፣ ሜዳ ላይ ሌላ ሆኖ ተከሰተ። ቀድሞም በገባው ውል መሰረት ስራውን ማከናወን የተሳነው ነው። ፖሊ ጂሲኤል በ2005 ዓ.ም ወደ ኢትዮጵያ የገባው 4.2 ቢሊዮን ዶላር ኢንቨስት አድርጋለሁ ብሎ ነበር ከዚያ ውስጥ 30 ፐርሰንት በመቶ ለመንግስት ገቢ ማድረግ አለብህ ተብሎ የተዋዋለውን 30 ወይም 1.2 ቢሊዮን ዶላሩ ለመክፈል ዛሬ ነገ እያለ መንግስትን ሲያታልል መክረሙ ሳይበቃ እስከ 209 ዓ ምት ድረስ ስራውን ጨርሻ አስረክባለሁ ያለውንም ሳያሳካ በ2010 ዓ ምት አብይ ወደ ስልጣን መጡለት። እናም 30 ሚሊዮን ብር ለጠቅላይ ሚኒስትሩ ያጎረሰው ፖሊ ጂሲኤል 1.2 ቢሊዮን ዶላር እዳ ያለበት ነው የሚለው ሳይሆን ነዳጅ ፈልጎ የሚያወጣ የኢትዮጵያ ሰማያ ባለ ውለታ ተደርጎ የሚነገርለት ሆነ። ፖሊ ጂሲኤል የተሰኘው የቻይና ኩባንያ ላለፉት ጥቂት አመታት ጋዝና ድፍድፍ ነዳጅ የፍለጋ ስራ ሲያከናውን ቆይቷል። ከጥቂት ሳምንታት በፊት የፖሊ ጂሲኤል አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። እንዲህ እያሉ ሲዋሹለት የነበረው ይህ ኩባንያ የሰራው አንዳች ስራ አልነበረም። እንኳን ነዳጅ ሊያገኝ፣ ለኢትዮጵያ ገቢ አድርገዋለሁ ብሎ የፈረመውን 1.2 ቢሊዮን ዶላርም ሳያስገባ ቀረ። ለእሳቸው ብቻ 30 ሚሊዮን ብር ሰጥቶ እንደ ብርቅ ልጅ እንክብካቤ እየተደረገለት ከረመ። በ2014 ዓ ም ግን የድርጅቱ ሥራ ፈቃድ እንዲቋረጥ ተደረገ። በወቅቱ የማዕድን ሚኒስትር የነበሩት ታከለ ዑማ ስለዚህ ጉዳይ ሲያብራሩ ፖሊ ጂሲኤል ከዚህ በኋላ ወደ ኢትዮጵያ ተመልሶ ሥራ ይሠራል ብሎ ማሰብ ተረት ነው ብለው ነበር። ጥር 2015 ዓ ም በሰጡት ማብራሪያ ፖሊ ጂሲኤል ከዚህ በፊት የወጣው 42 ቢሊዮን ዩኤስ ዶላር አመጣለሁ ኢንቨስት አደርጋለሁ ብሎ ስን 30 ፐርሰንት ኢኩቲ ሼር አምጣ ተብሎ ነው የተያዘው 30% ማለት 1.2 ቢሊዮን ዩኤስ ዶላር ማለት ነው። 1.2 ቢሊዮን ዩኤስ ዶላር ይቅርና ለሰራተኛ የሚከፍለው ደሞዝ በማጣቱ ነው የተቋረጠው። ስለዚህ ፖሊስ ጂ ሴል መቶ እንደገና ወሰደ የሚባለው ተረታ አይሰራም ማለት ነው። ብሩን ከመጣ ይወስዳል። ፖሊጂሲኤል ተመልሶ ስራውን ይውሰድ የሚባለው ተረት አይሰራም። የአንድሆን ከተፈለገ ገንዘቡን ያምጣ የሚለው የታከለ ኡማ ቅድመ ሁኔታ ሳይተገበር ቀረ። ድርጅቱ በታከለ ኡማ ሚኒስትርነት ተባሮ እንደገና ወደ ኢትዮጵያ የገባው ከሁለት ዓመት በፊት ነው። ወደ ኢትዮጵያ ሲገባም አንድ ነጥብ ሁለት ቢሊዮን ዶላሩን አልከፈለም። የነገሩን ስር ለመፈለግ በ2016 የሆነውን ታሪክ እናስታውስ። የብልጽግናው አገዛዝ የአገሪቱን ሀብት ለጦርነትና ሪዞርት እንዲሁም ቤተ መንግስት መስሪያ ከዋለው በኋላ ዕዳ መክፈል ተሳነው። ኢትዮጵያም ዕዳ መክፈል የማትችል ወይም ዲፎልትድ አገር ሆነች። ከዚህ በኋላ ሌላ ብድር እንዳታገኝም ተከለከለች። በዚህ ጊዜ ዋና አበዳሪ የሚባሉትን አካላት እየዞረ መማፀን ያዘ። ከእነዚያ አበዳሪዎች መካከል ቻይና አንዷ ነበረች። ይህንን ተከትሎ የቻይናን መንግስት የሚማለድ ቡድን ወደ ቤጂንግ ላከ። ከቡድኑ አባላት መካከል አንዱ ለጣቢያችን ሲናገሩ ብድሩን አሸጋሽ ጉልህን የሚል ጥያቄ ይዘን ስንቀርብ መንግስታችሁ የቻይናን ድርጅቶችና ኢንቨስትመንት የሚጎዳ ተግባር ላይ አብዝቶ ተሰማርቷል። ይህንን እያደረጋችሁ እኛን ብድር አሸጋሽ ጓት በሉን የሚል ሐሳብ አነሱብን። ከእነዚህ ስማቸው ከተነሳ ተቋማት መካከል ፖሊ ጂሲኤል የተሰኘው ድርጅታቸው አንዱ ነበር። ኩባንያው የቻይና መንግስት ድርሻ ያለበት በከፊል መንግስታዊ ድርጅት በመሆኑም ጭምር ነበር የአገሪቱ መንግስት ባለስልጣናት ይህንን ጉዳይ ያነሱት። ጉዳዩን ለጠቅላይ ሚኒስትር አብይ አሳወቅ ናቸው። ከዚያም በቃ የዩሮቦንድ ብድሩን አሸጋሽጉልን ድርጅቱ ተመልሶ ስራ እንድጀምር እናደርጋለን በሏቸው አሉን። የተባልኑን አድርሰን መጣን። ፖሊጂ ሲኤል ወደ ኢትዮጵያ መጣ። የኢትዮጵያ ዕዳ ግን ሳይሻሻል ዲፎልትድ እንደሆነ ቀረ ሲሉም ሐሳባቸውን ይቋጫሉ። እናም ድርጅቱ ወደ ኢትዮጵያ የመጣበትም ሆነ ከኢትዮጵያ የወጣበት ምክንያት ይህ ሆኖ ከአብይ አህመድ ውሸቶች ጋር ሰባት ዓመት ሙሉ ስሙ እየተነሳ አብሮ የቀጠለ ሆኗል እየዋሸ እያታለለ። መልካሙን ሁሉ መመኘት በዚሁ እሰናበታለን።